ይህ የቀልብ ዶክተር ድምፅ ነው። አልሐምዱ ሊላህ ታካሚውቻችን ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃየት ተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳይናል። ከሕመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ልናል። አላህን ትገነዘቡና በርሱ ተምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ ኑ ባላህ ቃል ያላህን ተአምርና አግስ ህክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። የአይጥ ስጋ አበሉኝ መተት አድርገውበት ሩቂያ ክፍል አንድ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው አይላችሁ እያልኩኝ ዘወትር ቅዳሜና እሁድ ወደ እናንተ የዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ ወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና ለዛሬም እጅግ የሚያሳዝን የአይጥ ስጋ አበሉኝ መተት አድርገውበት ሩቅያ ክፍል አንድ። የእኔ ኑሮ ፒያሳና መርካቶ ከሆነ ሰንበት በት ብሏል እንደው በኻሊቅ ውይዣችኋለሁ፣ ይህን የኔን ታሪክ ከማንም በላይ አስቀድሙልኝ። ይኸው ከዚህ በኋላ ለወዳጅ ቤተሰቦቼ፣ ለጓደኞቼ እንዲሁም ከይህ ፊት ለሚያቁኝ ምን ተፈጠረ ብለው ለሚያስቡ በሙሉ ይህ ታሪኬ እንደተነገረ ኋላ ለእያንዳንዱ ምንም ቃላት አልተነፍስም። ይኸው ነው ታሪኬ ብዬ አስነብበዋለሁ። ሩቅያ፣ የበፊት ህይወትሽ ምን ይመስል ነበር? ላለኝ ሁሉ ማሳየት ፈልጋለሁ። እኔ እህታችሁ ብዙ ላፍ ማውራት የሚከብዱ ይረዱኛል የምላቸው ሰዎች ክፍል ስድስት የእኔ እውነተኛ ታሪክ ነው። በመጀመሪያ ደረጃ ማናቸው እህቶቼ እንደሚያመሰግኑት እናንተን ማመስገን ሳልችል ቀርቻ አይደለም ምስጋናዬን ለስራትችኋለሁ እያንዳንዱ የድል መስመሬ እናንተን የሚያመሰግን ይሁን። እናንተ በሰሐባ ዘመን መፈጠር የነበረባቸው ብርቅ ሰዎች ናቸው። ኢስላምን ፊልም ላይ የምናየውን ኢስላምን በእናንተ ለያየው። ለማናቸውም ከሌሊቱ 12 ሰዓት ላይ የጀመረኝን ታሪክ ላጫውታችሁ። ማታ ላይ ቤተሰብ ግብዣ ተብሎ አክስቴ ዘንድ ሄደን፣ ዘመዶቼ በሙሉ ቻይና እያሉ ይጠሩኛል። ያው መልኬ ትንሽ ወደ ቻይናዎች ስለሚያደላ ስለሚያደላና በጣም ቀይ ስለሆንኩኝ በዛችሁ ቅላቴም የሚቀኑብኝ ሳይሆን ብዙዎቹ አንቺ ምን ሆነሽ ነው እንዲህ የቀላሹ የሚሉኝ አይጠፉም። ብቻ ወደ ድግሱ ላምራችሁ። የአክስቴ ልጅ ኒካህ ነበር። እዛ ሄድኩኝ፣ በጣም ጓጉተን ባሏን ለማየትም ያው ልጅነት ስላለ እሷ ዘንድ ሁላችንም ተሰባሰብን። አባቴ አላህ ይርሃመው ያን ቀን እሷ እንዳትሄድ ማለቱን ብሰማም አምልጬ እንደ ሁል ጊዜው ተደብቄ ነው ሄድኩት። ያኔ ዕድሜዬ 23 ነው የሚሆነው አልሐምዱሊላ ቤተሰባችን በትዳር ችግር የለበትም ከእኛ የባሱ ቆንጆች እያሉ ሰዎች እኛ ዘንድ ይመጣሉ እኔም በዛችው እድሜ በጣም ብዙ የትዳር ጥርጥ ጥያቄ መጥቶልኛል እናም ወደ ዝግጅቱ እንደዛ ተደብቄ አመራሁኝ የአክስቴ ልጆች ሌሎችም የአክስቴ ልጆችን አገኘው። የምታገባዋ ልጅ እናት አክስቴ የኔን እዛ መምጣት ስታይ፣ ነገር ነገር አላት። ነገር ነገር ሲላት በቃ እንዲሁ ያስታውቅባታል። ምናልባት አባቴ ደውሎላት ይሆን ብዬ ፈራሁኝ። ከዛንም እቃ የሚታገዝ ካለ ብዬ በስራ ላስደስታት ደፋ ቀና አልኩኝ። በሱም ደስተኛ አይደለችም። የኒካው ፕሮግራም ምሽት ላይ ነው። እናም ባል የተባለው ሰው በመኪና መጣ። ሽማግሌዎች መጡ። በጣም ደስ የሚል ፕሮግራም ሆነ። በዚህ መሃል ከጓደኞቼ ጋር ባልየውን ልናይ ሻሂ እናቅርብ ተባብለን እኛ አምስት ነን። አምስታችንም በአንዴ መውጣት ስለማንችል ሁለታችን ሻሂ ሁለቱ ደግሞ ቡና አንዷ ደግሞ ኩኪስ እንድታዞር አደረግን። በዚህ መሃል ነው አይኔ አይቶ ልቤ ደነገጠው! እኔ የሻሂ መቅጃ ሳህኑን መሬት ጥዬ ሲኒዎቹ ድቅቅ ያሉበት ምክንያት ባልየውን ማየቴ ነበር። ውስጤ ጭራሽ አላምናለኝ! በቃ በጣም ደነገጥኩኝ። መናገር ተሳነኝ። ምን ሆንሽ ምን ሆንሽ ሲሉኝ እሱ ሁኔታዬን አይቶ ደነገጠ። የእሷ ባል ማን ነው ትሉኝ ይሆናል። ባሏ ከእኔ ጋር የተማረ ልጅ ነው። ከሕፃነት የጀምሮ እሱን ማግባት እመኛለሁ። እንደ ጓደኛም ያደርገናል። መልሰን እንጣላለን፣ እንታረቃለን። የሐራም ግንኙነት ግን ኑሮን አያቅም። እናም ብዙ ከመጡልኝ ትዳር ውስጥ እሱ እጅ ሽለኔ ብሎ የኒካህ ጥያቄ ያቀረበልኝ ከሰርጉ ሁለት ዓመት ፊት ነው። እኔን ላግባሽ ብሎ ሲመጣ እጅግ በጣም ደስተኛ ነበርኩኝ። አልሐምዱሊላ። መልከ መልካም ነው፣ እንግባባለን። አባቱ የታወቀ ባለሀብት ወይም ነጋዴ ነው ከአባቴ ጋር ነው የሚሰራው። በቃ ቤተሰብ ማለት ነው። በዚህ ጊዜ በቤት ውስጥ እሱ ሽምግልና ሊመጣ ነው የተባለ ጊዜ እንደ አንዳች ነገር ያደረጋት አክስቴ ናት። ይቹ ልጇን ለእሱ የዳረች የዳረችለት አክስቴ ለምን እንደሆነ ባላውቅም የእሱ ሽምግልና ሊመጣ ነው ሲባል አባቴን ጠዋት ማታ ትጨቀጭቀዋለች። መጥፎ ነገሮችን ስለ እሱ ትነግረዋለች። ያ አልበቃ ብሎ ሌላ ልጅ በዚና የወለደው ልጅ አለ ብላ ቤተሰቡን አሳምጻ በጭራሽ ወደ እኔ እንዳይመጣ ስታደርግ አባቴ ነበር ከእሷ ጋር የተስማማው። በዛ ምክንያት ሁሉንም ተጣልቼ ነው የቆየሁት ለረጅም ጊዜ። አክስቴም ግልጽ ናት፣ ያየችውን አታልፍም ስለተባለ በቃ መጥፎ አይታበት፣ ለእኔ ስላልሆነ ነው ብዬ አለፍኩት እንጂ እንዲህ ለልጇ ልትድረው እንዳሰበች ፈጽሞ አላወቅኩም ነበር። ውስጤ በጣም ተረበሸ። ያን ቀን እንዲያ የያዝኩትን ሲኒዎች ጥዬ እንግዳውን በሙሉ አላሁ አክበር ሳስብል ያየኝ ይኸው ለእኔ ታጭቶ የነበረው ልጅ አሁን የአክስቴ ልጅ ባል ሊሆን የተቀመጠ ሰው ፊቱ ቅልጥ አለ። ለደቂቃዎች ይሆናል እኔም እሱም ተፋጠን የቀረ ነው። የየታችን ታሪክ ክፍል አንድ ይህን ይመስል ነበር። በክፍል ሁለት እስከምንገናኝ ድረስ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር፣ በጅን ባይነናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘርፍ ፍጥረታት በሙሉ ታክሙ የሚድኑበት ነው።